ሆስፒታል ገባ ካሌብ እንግዲህ ሆስፒታል ምርመራ እየተደረገለት ይገኛል ማለት ነው ምክንያቱም ቲና መርዛ አለች ማለት ነው ወይን ውስጥ መድኒት ጨምራ ለእኔ መሆን ካልቻልክ እንደዚሁማ ዝም ብዬ አለቀህም ለሌላ ሰውም አትሆንም ብላ እንግዲህ መርዛው እሱ ራሱን ጥሎ ወደቀ ማለት ነው አልጋው ላይ እሷ ግን ደስ ብሏት ይኸው ድራፍቷንም ምኗንም ከዳኒ ጋራ ቁጭ ብላ እየጠጣች ነው ዛሬ ግን ምን ሆነሻል? ደህና አትመስኝም። በጣም ደህና ነኝ። ዛሬ እንደውም ደህና ነኝ፣ ደግሞም ደህና አይደለሁም። ሁለት አይነት ነገር እኮ ነው እያወራሽ ያለሽው ቲና። ምንድነው የተፈጠረው? የሆንሽው ነገር አለ እንዴ? አዎ ብዙ ነገር ሆኛለሁ፣ ተስፋ መቁረጥ። ቆይ አንቺ ለምንድን ነው ገንዘቡን ተቀብለሽ ከዛ ቤት ውስጥ የማንወጣው? ገንዘብ እንደጠየቁት ያክል አይሰጠኝም። እባክህን ትንሽ ገንዘብ ነው የምሰጥሽ ብሎኛል። ይሁን በቃ ይዘሽ ውጪ። እንደዚሁማ አልወጣም ያሰብኩት ነገር አለ። ስለዚህ እኔን ግን ከዚህ ነገር ውስጥ አውጪኝ ቲና። አንቺ እንደፈለግሽ መሆን ትችያለሽ አላት ዳኒ። እሷም ደግሞ ችግር የለውም አታስብ አለችው። ከዛም ዳኒ ሰውማ፣ የሆነ ያሰበችው ነገር እንዳለ ውስጤ ይሰማኛል። ደግሞ ምን አስበሽ ይሆን አንቺ፣ ተንኮል ነው የተሸከምሽ እያለ ብቻውን እያወራ ወደ ቤት አመራ። ከዛም ለኤደን ስልክ ሲደውልላት የብዬ ስልክ አታነሳ አድራሻውን አጥፍታበታለች፣ ግራ ተጋብቷል። ከዛም ወይዘሪት ቲና ሶፋ ላይ ቁጭ ብላ ፊቷን እየተቀፋባች እያለ ካሌብ መጣ። ዘንድሮም እዚሁ ነሽ እንዴ? ቤቴን ለቀሽ አወጪም እንዴ? ኮንትራትሽ እኮ አልቋል። ስለዚህ በግድ ሰው ላይ መቀመጥ ደግሞ በጣም ነው የሚያስጠላው። ስለዚህ ቤታችንን ለቀሽ ሂጂልን እባክሽን በአንቺ ምክንያት እኔ ከአባቴ ጋር መራራቅም አልፈልግም። እንዴ እናንተ ኮ አባትና ልጅ ናችሁ መቼም አትራራቁም። በዛ ላይ ደግሞ ልጁ ነህ በጣም ነው የሚወድህ። እሱን አብራሪልኝ አላልኩሽም ቲና፣ ቤቴን ለቀሽልኝ እንድትወጪ እንጂ ካሌብ። እወጣለሁ ነገር ግን ይሄን ያክል ገንዘብ እፈልጋለሁ። እሺ አለ፣ ያስተላለፈላት። እራት ጋብዛለሁ አለችው። እሺ ተባባሉ። እንግዲህ ከዛ ሚስቱ ለካ ያቀደችው ነበረ። ዳኒ ግምቱ ልክ ነበረ። የሆነች ያሰበችው ነገር አለ። ምን እንዳሰበች ግን ልትነግረኝ አትፈልግም። አሁን ላይ ለእኔም እየነገረችኝ አይደለም። በጣም ድብቅ ሆናለች። እኔ ላይም ተቀይራብኛለች። እንደዚሁማ አለቅሽም ቲና። የሰዎቹ ንዴት ነው እንደውም አንች ላይ የምወጣው እያለ እንግዲህ ዳኒ ራሱ እሷ ላይ አሁን ሊቀየርባት ነው። ነገር ግን እሷ ሀይለኛ ብልጥ ሆናለች ለዳኒም አስር ሳንቲም እንደማሰጠው ታስታውቃለች። ምክንያቱም እሱ ሌላ ፍቅረኛ እንዳለውና ይህን ሰሞን ጸባዩ እንደተቀየረባት ገብቶታል። ስለዚህ ካሌብ አራት መቶ ሺ ብሩን አካውንቷ ላይ እንዳስገባላት እንኳን ለዳኒ ምንም ነገር አልነገረችውም። ግን ይህንን ነገር አሁን ትሁት ትነግረዋለች ለሱ ማለት ነው። እንግዲህ እሷ ዛሬ ግን ለምንድን ነው ሴት ልጅ በዛ ላይ ደግሞ ሴት ልጅ እንደዚህ ድራፍ ተትጠጣም ምን ተገኝቶ ነው? ሴት ወንድ የሚባል ነገር የለም። ተስፋ የቆረጠ ሰው አይታታቅም። ተስፋ የቆረጥኩ ሰው ነኝ እኔ አሁን ላይ። ስለዚህ ዳኒ የምትጠጣ ከሆነ ዝም በለ፣ ጠጣ፣ አለበለዛ ግን ዝም በለኝ አለችው። ከዛም እሱ ሃይ፣ እንደው ገርሞኝ ነው እንደዚህ ስጠጭም ሆኖ አይቻላቅም። ብቻ አዲስ ነገር ስለሆነብኝ ነው። ብቻ የሆነ ያሰብሽው ነገር እንዳለ ይሰማኛል። ምንም አላሰብኩም። አታስብ፣ ሁሉም ነገር በቅርቡ ይስተካከላል የኔም ህይወት ይስተካከላል ስለዚህ ቆይ አንቺ በፊት እኮ ለእኔ እንደዚህ አይደለም መታናግሪኝ ምንም አይቀየር ነገር አለ ብለህ ነው አሁን ላይ ሳስበው ገንዘብ እንጂ የሰው ትልቅ እንደሌለው ነው እየተረዳሁት ስለዚህ ከእኔ ገንዘብን አስመለጥሽ ማለት ነው ሲላት እንደዛው አስበው አዎ ሳስብሽ ግን ብቻሽን መሆን የፈለግሽ ይመስላል ስለዚህ እኔ ልተውሽ እና ልሂድ አዎ ሂድ ችግር የለውም አለችው ኮስተር ኮስተር ስላለችበት እሱም ግራ ተጋብቷል። እች ልጅ መሆን አለች ኔ ተቀየረች፣ ኤደን ፍቅረኛዬ እንደሆነች አውቃ ይሆን እንዴ እያለ እንግዲህ እሱ ያለበት ያጉላላበት አሉ ግራ እየተጋባ ይገኛል ማለት ነው። ዳኒ እሱም ድራፍቷን ጠጥታ ወደ ቤት ተመለሰች። ወደ ቤት ከተመለሰች በኋላ ምሳዋን ልትሰራ መክተፊያ እና ቢላ አወጣች። እንዴ ምን ልትሰሪ ነው ቲና አለች አትሁቴ ምሳል ሰራ ነዋ። ከዚህ በኋላ ላንቺ የሚሰራልሽ የለም ሰርተሽ ብይ ብላችሁኛለ እንዴ ስለዚህ ሰርቼ ልበላ ነው አለቻት ኦ ጥሩ ለውጥ ነው ምን ላድርገዳ ትሁት ችግር የለውም ለራስሽ ከሆነ ይው የተሰራ ምግብ አለ እሱን ትበያለሽ አለቻት ትሁት እሽ ትሁት አመሰግናለሁ ከዛም ትሁት ቺ እች ልጅ ግን ደህና ናት። ደሞ ምን አስባ ይሆን እንደዚህ ጥሩ የሆነችው በአንድ ጊዜ የሆነ ያሰበችው ነገርማ እንዳለ ይሰማኛል በውስጤ። አይ ፈጣሪ ደግሞ ምልታረገን ይሆን እያለ ተውት። ምሳዋን አቀረበችላት። ምሳዋን በላች፣ ተኛች። እሶፋ ላይ እዛው ላይ አገኛት ካሌብ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ይ አለሁ ደህና ነኝ። እንግዲህ ካሌብ ሆስፒታል ገብቷል ማለት ነው ዶክተሮቹ መመረዝ ነው ተመርዞ ነው ተባለ እንግዲህ የመረዘችው እሷ ናት ከዛም ዳኒ የፈራሁት ነገር ደረሰ አይደለ ይሄንን ነገር ነበረ ያልኩት አያችሁ ተጠንቀቁ ያልኩት ይሄንን ነው እኔ ግን የለውበትም እዚህ ነገር ውስጥ እኔች ልጅ ሳታብድ ወይ የሆነ ነገር ሳታደርግ ቶሎ ብላችሁ መላፊ ጠሩላት እና ከዚህ ቤት ወደምትሄድበት ትሄድ ሁላችንንም የምትጨርሰን ነው የሚመስለኝ አሁን ላይ ሳስባት ራሱ በቃ ሌላ ሰው ሆናለች እኔ ላይ ራሱ ተቀይራብኛለች። አባዬ፣ እች ልጅ የሆነ ነገር በሏትና ከዚህ ቤት ትሄድ። እንደዚሁ በሰላም የምትሄድ ይመስልሃል? አሁንም እኮ ገና ነው። እሷ እንዲሁ በቀላሉ የምትፋታ ሰው አይደለችም። ግን ምን እንደማደርጋት ግራ ገብቶኛል። እኔ ራሴ አሁን ለራሴ እየፈራው ነው አሉ አባባ። ከዛም ትሁት፣ ይሄ ነገር እንዳይመጣ ነበረ ስለፈልፍ የቆየውት፣ አባዬ። አየህ አይደለ ልጅህንም ልታሳጣህ ነው። አሁን ላይ እኔ ምን ላደርገው እሱ ብነግረው ብነግረው ነገ ዛሬ ዛሬ ነገ እያለ አይኸው መዘዙ ለሱ ለራሱ ተረፈ። እና ምን ላድርግ ትውቴ፣ እኔም ግራ ገባኝ እኮ የሚረዳኝ አጣኋሉ አባባ። በቃ እንግዲህ አባዬ አይዞክ፣ ተዋት። አሁን ለማንኛውም ፈጣሪ ካሌብን ያትርፍልንና ይማረው፣ ከዛ በኋላ ሁሉም ነገር ቀላል ይሆናል። እሷም ያንን ነገር ካደረገች በኋላ ልክ እንደ ጨዋ ሰው እግሯን አጣምራ ሶፋ ላይ ቁጭ ብላለች። ከዛም አልደነገጠች አልደነዘዘች። እንዴ! አንቺ ምንም ቢሆን እኮ ጥሩውንም መጥፎንም ነገር አብራችሁ አሳልፋችኋል። እንዴት ነው ግርሽን አጣምረሽ የምትቀመጭው? አለቻት ትሁቴ። እና ምን ማድረግ አለብኝ? ስራው ነው እንደዚህ ያደረገው እንጂ እኔ ቲና አይደለሁም ማለች። አረ አታፍሪም እንዴ? እፈሪ እንጂ አንዳንድ ጊዜም እኮ እፍረት ያስፈልጋል። አለቻት ትሁት ትሁት ከኔ ጋራ አፍላፊ ባትካፈች ጥሩ ነው። ይልቁንስ ብታከብርኝ ከብረኝ ይሻል ይሻል። ካሁን በኋላ ካሁን በኋላ ማኮ የእንጀራ ገመድሽ አ ተበጥሷል ከዚህ ቤት፣ ስለዚህ ልታስፈራርኝ አትሞክሪ። አየሽ አይደለ ብዙ በዝምታ ውስጥ ብዙ የሚናገሩ ነገሮች አሉ። እኔ ደግሞ እንደዛ ነኝ። በትዕግስት በጸባይ እምቢ እንቢ ብላችሁኛል። ስለዚህ ያለኝ አማራጭ ይሄ ነበረ ብላ በድፍረት መናገር ጀመረች። በጣም ጨካኝ ሴት ነሽ አንቺ እንደንቻንቻውንም አጋጥሞኝ አያውቅም። አለቻተሁት እንግዲህ ካሌብ ሆስፒታል ነው ያለው። አባባም በጣም ተናደዋል። በዛ ላይ ከካሌብ ጋር ደግሞ ተቆራርፈዋል አባባና ካሌብ። ምክንያቱም እችን ልጅ ከዚህ ቤት አስወጣ፣ እንቢ ካላችሁ ሁለታችሁንም ከዚህ ቤት ነው የማስወጣችሁ። ተከራታችሁ ኑሩ፣ የምትወዳት ከሆነ እኔ ግን ቤት ይለቃልኝ። እንድትሄድ ነው ፈልገው ከዚህ ቤት ውስጥ እንድትቆይ አልፈልግም። ምክንያቱም ለራሴ ስለመፈራ በጅቦች እኮን ታጥረን ያለነው እዚህ ቤት ውስጥ የሚበሉት ሲያጡ እኛን ይበሉናል። ካሌብ ለምንድን ነው ከተኛ ህንበት ማትነቀው ምን ሆነሃል? እያሉ አባ አባ ብጨቀጭቁትም እሱ ግን ዝም ብሎ አባዬ ያን ያክል እንኳን ደፍራ እንደዚህ የምታደረግ አይመስለኝም አባዬ፣ ተዋት ባክህን አባዬ፣ እንደዚህ አታደርግም እያለ ብቻ ዝም ብሎ ነገ ዛሬ እያለ እንግዲህ ካሌብ ይሄ ዋጋውን ሰጠችው በሱን ዝላልነት ማለት ነው ምክንያቱም አባዬ ቲና የፍችውን ወረቀት እኮ እሺ አለችኝ። እናም ገንዘብ ጠየቀችኝ፣ ገንዘቡን ሰጠዋት እና የመጨረሻ እራት ልጋብዝ ብላኛለች። እኔም ደግሞ ሳላቅማማ እሺ አልኳት። እኔ ግን የሚታየኝ ከራቱ ጀርባ የሆነ ነገር እንዳለ ነው። ብቻ ተጠንቀቅ። ለሱ አታስብ አባዬ፣ እንደዚህ የምሸወድ ሰው አይደለሁም እኔ። ታዲያ እንደዚህ ለራስ ካወቅ እኔ ጋር መተ እኔን ማማከሩ ለምን አስፈለገ? አሁን እኔ መጽሐፍ እያነበብኩ ነው፣ ዞር በልልኝ ከአጠገቤ አሉት። አባባ አባዬ ይቅርታ አላደረክልኝም ማለት ነው አደለ አሁንም ተናዳብኛል። ይቅርታ አድርጌልሃለሁ፣ ግን ደግሞ እንድታስብበት ነው ይቅርታ አደረኩልህ። እችን ልጅ ከዛ ቤት የማታስወጣት ከሆነ አንተንም አብሬ ነው የማስወጣት ከዛ ቤት፣ ስለዚህ አስብበት ካሌብ እኔ ደክሞኛል ሁሉም ነገር አሉ አባባ አባዬ። አታስብ አሁን እኮ የመጨረሻ ነው ከዚ ቤት ውልቅ ከተለለለ ና እኛም ጥሩ ህይወት እንኖራለን። በቃ በሰላም እንኖራለን። እኔም ደግሞ ሀቻይን እኔን የመሰለች መስላም ቤተሰቡን መስላ የምትኖረውን አመጣለሁ አለ ካሌብ። እስቲ እናያለን ብሎ እንግዲህ ወደ ቤት አመራ። እጅር ተወዬ ካሪብ ሲመጣ ልታቅፈው ስትላየ፣ እዛው ባለሽበት ቆሚ። ምን ፈልገሽ ነው ደግሞ ላይ ልትሰቃይ የመጣሽው አላት። ከዛ በኋላ እንዴ ዛሬ እኮ እራት ግብዣ ተባብለን የለ እንዴ? ስትለው አዎ፣ እራት ግብዣው ግዴታ ነው እንዴ? ግዴታ አይደለም ግን ደግሞ ድርድር ነው አለችው። እሱም ብዙ ሳያመነታ እሺ በቃ አላት። ከዛም ኪችን ሄደችና የወይኖቹን ብርጭቆ አንስታ ወይኑን ቀርታ የሆነ ነገር ነሰነሰችበት ውስጡ፣ ለካሌብ ብቻ። ከዛም ካሌብ ምንም ሳይጠራጠር ድርግም አድርጎ ጠጣው። ከጠጣውም በኋላ እንግዲህ እራሱን ስቶ ሆስፒታል ነው ያለው።